በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አሥራ አንድ በዚህች ቀን የአንጾኪያ አገር ሊቀጳጳሳት ቅዱስ አባት አባ ያዕቆብ አረፈ። ይህም ቅዱስ ብዙ መከራ ደርሶበታል። ስለ ቀናች ሃይማኖቱ አርዮሳውያን አሳደውት፣ በደሴት ብዙ ወራትም ኖሯል። ከዚህም በኋላ የአንጾኪያ ምእመናን ሰዎች የተሰብስበው መከሩ መልእክትም ልከው ወደ እነርሱ መልሰው ጥቂት ቀኖችም ኖረ። ከዚህም በኋላ ሁለተኛ አርዮሳውያን ተነሱበት፣ አሳደዱትም። በስደትም ውስጥ እያለ ሰባት ዓመት ኑሮ በዚያው አረፈ። ሰላም ለያዕቆብ ለአንጾኪያ ማይቶታ ወሊቀጳጳሳት መጋቤ ስራታ እምድህረ በጾ ምንዳቤ ወስደት ዘበበጾታ ተዊበቶ ተዊበቶ ርስት እንተይነበር ውስቴታ ዘይክ ልፍጹም ዓይነ ንስርዮታ። በዚችም በዝችም ቀን ገርለኛዋ ቅድስት ይላጊያ አረፈች። ይህችም ከአንጾኪያ አገር የሆነች ቅድስት ናት። ወላጆቿም ከሀዲያን ናቸው። እርሷም አስቀድማ በረከሰ ሃይማኖቷ ጋር በረከሰ ስራ ጸንታ መኖርን ገንዘብ አደረገች። እርሷም በመሸታ በጨዋታ ቤትም በመዋል ስትሳለቅና ስታመነዝር ስትዘፍንም ትኖር ነበር። በአንዲት ቀንም የገሃነም እሳትና የዘላለም ስቃይ እንደሚጠብቃቸው እያሳሰበ ዝንጎዎችንና መንዝራዎችን ሲገስጻቸው ኤጲስቆጶስ ቅዱስ ጳውሎስን ሰማችው። ምክሩም በልቦ አደረ። ከዚህም በኋላ ወደ እርሱ ሄዳ የሠራችውን ሁሉ ተናዘዘች። እርሱም አጽናንቶ የቀናች ሃይማኖትንም ማስተማራትና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃት። በቀደመው ሥራዋም እየተጸጸተች በጾም በጸሎት በስግደት ሰውነቷንም ማርከም ጀመረች። ከዚህም በኋላ የወንድ ልብስ ለብሳ ወደ ኢየሩሳሌም ሂዳ በከበሩ ቅዱሳን ቦታዎች ሁሉ ሰግዳ ሁሉንም ቦታዎች ተሳለመች። ወደ ኢየሩሳሌሙም ሊቀጳጳሳትም ተመለሰች። እርሱም ከኢየሩሳሌም ከተማ ውጪ ከደናግል ገዳማት ወደ አንዱ ላካት። የምንኩስናንም ልብስ ለብሳ በጽኑ ገርልም ተጠምዳ ሰላሳ ዓመትም ያህል ኖረች። እግዚአብሔርንም አገልግላ በዝህች ቀን በሰላም አረፈች። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ረዴትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜም። ሰላም ለጲላጊያ እንታፍቀረ ትደግኖ ለጳውሎስ አብ ሶባጽማት ምዕዳኖ ወበእንተዝ አለት ዋጥባት ለተኮንኖ

መንግሥተ ሰማይ ይባባል። በዚችም ቀን ደግሞ ለሰማይ ታርማሚ መታሰቢያው ነው። በረከቱም በሀገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት 12 በዚች ዕለት የመላእክት አለቃ የከበረ መላእክት የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዝችም ቀን ከአሥራ ሁለቱ ሐዋርያት የአንዱ የወንጌላዊው የቅዱስ ማቴዎስ የእረፍቱና የምስክርነቱ መታሰቢያ ነው። በዝችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ፣ የአቡጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው።